አባቴን ፈልጌ ያመጣው አባቴ አሁን ላይ ሆኖ እንኳን አይደሉም። ተሰማ የሚባሉ ታማሚ አልገባኝም። ቆይ አንቺ ነው አሚነት ልጅ ነው። አው ግን ደግሞ ሆቴል ለማጥፋት በየሄድኩበት የምትሄድ አንደኛ ጠላቴ ነች። እንዴት በዚህ ፍጥነት እንደተፈጠረ ባላውቅም አባዬ ከነሁን ፍቅር ይዞኛል። ስ ምን እያደረኩ ይመስልሻል? ቆይ ለአባትሽ ምን ልትስታውሪ ነው የሰማሁት? ምንስ በአውራ የፈለኩትን ከአባቴ ጋር የማውራት መብት ያለኝ ይመስለኛል። ወይስ እሱንም ልትከለክለኝ ነው? ኑሐሚን፣ ሌላ ነገር መዘላበድሽን ትተሽ የጠየኩሽን ብቻ መልሽልኝ። ቆይ በር ላይ የተለጠፈ የሰው ሚስጥር ስትሰማ ትንሽ እንኳን አታፍርም? ኑሐሚን፣ የጠየኩሽን ብቻ መልሽልኝ። ሌላ ነገር አዘላብቼ ከነው ፍቅር ይዞሻል ወይስ ጆሮ ነው አጭሁቤ እባክህ። ቆይ ብይዘኝ፣ በይዘኝ። አንተ ምን ነህና ነው በዚህ ልክ ምትናገረኝ? ቆይ ለምንድን ነው የማይገባሽ የለስሬና የለቦቴ እዚህ የምገኘው ለምን ይመስልሻል? ምናልባት እንደ እኔ ሌላ ምስክ ልጅ ላይ ፍቅር ካዘ እስከ በኋላ የምትናገረው ነገር ከልብሽ ነው ወይስ ታውቀሽ ነው ለማለት፣ አንቺ የኔ ነው መሆን ያለብሽ። የኔ ካልሆንሽ የማንም መሆን አትችልም። እሺ ምን ልታደርግ ኑሃሚ ፍቅረኛ የነበረሽ ምናምን ብለ ልትናገር? ሂድና ለሁሉም ተናገር። የዛን ያቺ ሁድጋጥ ከአንተ እንዳረገዘች ለሁሉም እናገራለሁ። ቆይ ስንት ጊዜ ነው የምናገር? አምራን የኔ ልጅ አላረገዘችም። ታዲያ ማንም ያረገዘችው ንገረኛ ናው ምን እንደሆነ ኪሱን እንጂ ገላውን አይታምጣቀ ይመስለኝ። ሂድና ለሚያምኑ ነገራቸው። እሺ ቆይ እንዴት እንዴት ነው የምትናገሪ? ማን አንቺ እንደዚህ የናውም ተቆርቋሪ ያደረገሽ ለናውም ለማዘን እኮ እንደ እኔ ባፈቀረውና ባመነው መከዳቱ ማሰብ ብቻ በቂ። በጣም አዝናኝ። በዚህ ፍጥነት ኔን ከልብሽ አውጥተሽ ሌላ ሰው ታስገቢያለሽ ብዬ ያላሰቡ ቢሆንም፣ ግን ሁሉም ነገር ይሄን እንደዚህ ደግሞ ስላልኩሽ ጨርሽ የተወሻለሁ ተስፋ ባንቺ ቆርጣለሁ ማለት አይደለም። እሺ ለማንኛውም ደነ ይሄድ ለምንድን ነው የማይተወኝ? አንዳንድ ጊዜ ጨክኖ አይሄድም ብለን ያሰብነው ሰው ጨክኖ ከሄደ ለምንድን ነው እንደማይመለስ የማይገባው? ቆይ

ግን ከዛ በኋላ ከአንተ የእውነተኛ ፍቅር ይዞኝ ነበር። እስከ ዛሬ ድረስ እንደ ተራ አሻንጉሊት ስትቀልጅብኝ ነበር፣ ይኖርሽ እንዴት ነው? ቆይ አንቺ ነገር ሊገባኝ አልቻለም። አንቺ ምን አይነት አስመሳይ ሰው ነሽ? ግን እባክህን አሁን ይቅር በለኝ። ምን ልትሆኝ ነው? ይህ እስከ ዛሬው ጥፋቴን በጥፍ አድርጊ፣ ልመልስልህ። ይቅር በለኝ፣ ተነሽልኝ። አንቺ አይሰማሽም እንዴ? ተነሽ። እንኳን ይቅርታ ላደረግልሽ ለአይኔ እንኳን ላይሽ እንደተጸየፍኩስ ማን በነገርሽ። እንግዲህ ያው እስከ አንተ የኔ መሆን ካች የማም እንድትሆን አልፈቅድልም። አልገባኝም። ቆይ ያስፈራራሽ ነው? አንድ ነገር ልንገርሽ፣ እንዲሁም ከነዋሚን ጋር ፍቅር ጀምረናል። አንተ መቼም ከዛች ከርታታ ጋር ፍቅር አትጀምር። በደንብ አትናደጭ። አንድ ላይ እንድትበሳጭ ልጨምርልሽ፣ በቅርቡ ከነዋሚን ጋር ልንጋባ ነው። ሌላስ የምትለው ነገር የለህም? ሲጀመር በዚህ ተራ ወሬ አምራን አትሸወድም። አምራን ማናት? ማናት? አምራን ንገረኝ እስኪ። አምራን ማለት እኮ ተራና ከሀዲ ሴት ናት። ያመናትን የምትክድ የሰው ልብ የምትሰራ ተራ ሴት ናት፣ ገንዘብ የምትወድ ብቻ። ማናት አምራን ንገረኝ እስኪ። ስሚ አንድ ነገር ልንገርሽ፣ ከዚህ በኋላ መንገዴ ላይ እንዳትቆሚሽ። እኔ ያለሁበት ቦታ መምጣት አይደለም ላይሽ አልፈልግም። ስልኬ ላይም እንዳትደውይልኝ። ናሆም የሚባል ሰው አታውቂም። ናሆም ላንቺ ሞቷል። አላውቅሽም፣ አታውቂኝም

አለይኩም የዘመድ ለቅሶ ቤት አንከራትተኛል አይደል? እና ታዲያ የዘመድሽን ለቅሶ እርምሽን እዚህ ልትወጭ ነበረ። ስለምን እርም ነው የምታወራው? የደሃ ዘመድ ኖሮውም አይጠቅሙ ሞቶም ያው ሰው ማንከራተት ነው ስራቸው። እንኳን በሰላም መጣችሁ። መተና እንዴ፣ ልጅ አባትሽ የለም? እን ስደውልለት እኮ ስልኩን አይነሳም። ደከመኝ ብሎ እኮ አረፍ ብሎ ነው ስልኩንም አላየ ይሆናል። ጤናው ግን ደህና ነው አይደል? ልጆቹ የሉም እንዴ? ሰራተኞቹን ማለትሽ ነው? የምን ሰራተኛ ነው? ፈለሆ ምን ነው እንጂ አልገባኝም። ሰራተኞቹ የረፍት ጊዜያቸውን አልጨረሱም እንዴ? እቺ ልጅ እኮ ብቻዋን እየደከመች እኮ ነው። የደላላውን ስልክ አንቺ ነሽ የምታውቂው አይደል? በአስቸኳይ ደውለሽለት ሰራተኛ እንዲልክልና አድርጊው። ለይኩ አልሰማሃትም? ችግር የለውም እያለች እኮ ነው። ደግሞ የትም የምትሄድ ማንም ቁጭ አድርጎ የሚቀልባት የለም። ዝናሽ፣ እኔ ስለደከመኝ ትንሽ ገብቼ ልረፍ። አንተ እንደሆነ ልጆችን ከነፈጠራቸው ረስተው፣ ስለዚህ ስለማትረባ ገረድ ሆናል የማታስበው እትሽትዩ፣ ምንም ባህሪው አልቀየራል። አረ ችግር የለውም ጋሽ፣ እኔ ለምጄዋለሁ። ናሁም፣ እንዴት ነው የኔ ልጅ? እዛ ልብሱ ቦታ ሆኜ እኮ እሱ ጉዳይ ነበር ሲያሳሰበኝ ነበረው። የጽናናሽ ነው አዎ፣ ጋሺ። እንግዲህ የቻልኩትን እያደረግኩኝ ነው። እባክሽ፣ እባክሽ፣ ካጠገቡ እንዳትለይ። ናሁም የዋህ ስለሆነ በቀላሉ እንዳይጎዳ አሰጋለሁ። ከመጣችሁ እኮ ምግብ አልቀመሳችሁም፣ የሚበላ ነገር ላቅርብሎት? አይ ምግብ እንኳን አላሰኘኝም። ባይሆን ያቺ ሞዳትም ቡና አቅርብልኝ። እሺ ጋሺ። አይና እንዴት የዚች ልጅ ውበት እና ጸባይ አልታየ? ኑሐሚን ኑሐሚን እህቴን አመሰቃቀሉ። አንቺ ተረገምሽ። አምራን ምንድነው በጫሽ እንደ እብድ ምትሆን? ነስት ግቢ። ነው ቀጥል። ቆይ ምን ሆነሻል? የሆንኩትን ነገር ከሁኔታ አይታ አትረዳም እንዴ? እኔ በቃ ላብድ ነው ሲመስለኝ። ወደዚህ ከመምጣትሽ በፊት ከናሆም ጋር ተገናኝታችሁ ነው? አዎ፣ እና ምን ያገባሃል? አረ አረ፣ ጋባይ በእናትሽ እንዴ ምን ሆነሽ ነው? እኔ የምልህ ግን ለምንድን ነው ቆይ፣ ያንተ እና የኑሐሚን የድብ ግንኙነት ለናሆም አልነግረው? እስቲ ቆይ ስታስቢ ብትነግሪው ወደ ቀድሞ ወደ አንቺ ይመለስ ይመስልሻል? ከኔ ጋር ላይሆን ይችላል፣ ግን ያቺ መሰሪ ብቻዋን ትቀራለች። በአክሽ ከአባቷ ጋር ሳሎን ሲወሩ ሰምቻለሁ። የጠረጠረው ነገር ሆኖ። ምን ነው የሆነው? ከናውን ፍቅር ይዟት እኮ የገንዘብ ፍቅር። ቆይ አፏን አውጥታ ለአባቷ አፈቀርኩት ነው ያለችው? በፍጹም አይሆን። እንደዚህ በቀላሉ ከናውም ጋር እንድትሆን አላደርግም። መቼም አይሆን። ያንተና የእሷን ነገር ይፋ እናውጣውና የሁለቱ ግንኙነት ይቋረጥ። እንደዛ ማካረክሽ ነኝ፣ ከቤት አባሩኝ። በዛ ላይ ደግሞ ናውን ከቱ ጋር ሌላ ነገር ያለ መስሎት እየጠረጠረኝ ሁለቱ አንድ ላይ ከሆኑ በኋላ አንተ እዛ ቤት ኖርክ ካልኖርክ ምን ጥቅም አለው ነው? ወይስ ኑሐሚን እንዳትጎዳ ፈርተ ነው? ይሄ ደግሞ ምን አይነት ጥያቄ ነው? ግልጽ ነው። እኔ እሷ እንድትጎዳ አልፈልግም። ግን እኮ እሷም ከርታለች። እኔ ነኝ መጀመሪያውኑ ክዳቱን የፈጸምኩበት ማለት፣ እመኔ ካንተ በኋላ ናሆምን አግኝታው ቢሆን ኖሮ ወደሱ መከርበቱ አይቀርም ነበር። እኔ አሁንም ኑሐሚንን እናፈቅራታለሁ። እሷ የምታፈቅረው የናሆምን ሀብት ነው። ብታፈቅር ኖሮ ወደ እሱ ፍቅር አይዛትም ነበር። አልገባኝም። ቆይ ምን አሰበሽ? ቆይ እሷ ልጅ ካንተ ጋር ትቀራረባለች አይደል? ለምን ኤሚን ተጠቅመን ልጅቷን አንጎዳት? የሆነ ነገር ደግሞ ማለትም ማለት ነው። በእርግጥ ኤሚ ኑሐሚን ስለምጠላት አሁንም ቢሆን እየጨቆነቻ፣ ያ ብቻ እኮ ሁለቱን አይለያቸውም። ከዛ የተሻለ የተለየ ነገር ያስፈልገናል። አሁንም ቢሆን ኑሐሚንን የመጉዳት ስራ ከሆነ እኔ ባታስገቢ ደስ ይለኛል። ኑሐሚን ከሌላ ወንድ ጋር ግንኙነት እንዳላት ነው አሁን ማሰብ አለበት። ምን አይዞ፣ ምንድን ነው እውነት? እኮ አይደለም ብቻ የሆነ ልጅ እንፈልገን አብራ እንዳደረች አድርገን እናስመስላለን። ከዛ ይልቅ ግን ለምን የሆነ ሴት ፈልገን ከናሆም ጋር እንድትተኛ እናረጋት። እቺ ሴት አሁን እንደዛ ስላደረገ ብቻው በቀላሉ ትለቀዋለች ብለ ነው? ይሄው እኔን ከአንቺ ጋር አስተያየን ቆርጦላት የለ። ያንተና የናሆም ነገር ይለያያል። ናሆምን ለፍቅር ሳይሆን ለጥቅም ብላን የቀረበችው። አይ እንደዛ እንኳን አይመስለኝም። ኑሐሚን ልቧ በጣም ስስ፣ በዛውም ልክ ደግሞ ጠንካራ ነው። ምናልባት በእኔ የተሰበረው ልብ ናሁም በዚህ ፍጥነት እያገገመ ይሆናል። ጥሩ፣ በቃ ናሁምን ከሌላ ሴት ጋር እንዲተኛ እናደርግ። ከዛ በኋላ የሚፈጠረው እናያለን። ቆይ እኔ ጋር አንድ ሀሳብ አለ። የምን ሀሳብ? ቤት ውስጥ አዲስ ሰራተኛ ይቀጠር ምናምን ሲሉ ሰምቻለሁ። እና ናሁምን ከሰራተኛ ጋር ልታስተኛው ነው? የግድ እኮ ሰራተኛ መሆን አይጠበቅባትም። አለ ልጅታ፣ ግን አንቺ ያቺ ልጅ ማግኘት ትችላለች እንዲሁም እነዛ ጢባራም እናትና አባቱን ከሰራተኛ ጋር ማደሩን ሲሰሙ ምን ሊሉ እንደሚችሉ መስማት ፈልጋለሁ። በጣም ጥሩ። ቅድም ያመጣው የደላላውን ነገር አንተ ጨርስ፣ የልጅቷን ጉዳይ ለኔ ታውልኝ። አሁን ወደ እንዴት ዋልሽ? መቼም አሁን ለናው ድርጅቱን ኃላፊነት የምንሰጥበት ሰዓት ደረሰ ይመስለኛል። አሁን የሚያም ለምን አስፈለገ? ገና አሁን ከእጩኛው መለያየቷል እንዴ። እስኪ ትንሽ ይረጋጋ። መጀመሪያ እኔ እኮ ራሱን በስራ ቢዚ አድርግ የምልህ እኮ ለዚህ ነው። መቼም አሁንም ካላገባ ይሄን ኃላፊነት አልሰጥም የምትለው ነገር ይደብቅ ይመስለኛል። አሁን የምትሆነ ሴት ያገኘ ይመስለኛል ማለት ነው። ኑሐሚን ለናሆም ያላትን ያላትን ፍላጎት ታሳይታለች። ምን ለአባቷ አፋውታ ከናሆም ጋር ፍቅር እንደያዛ ትነግረዋለች። አሁን የቀረ የናሆም ነው። ትሰማኛለህ? ሞት ይመጣታል እንጂ መቼም ያቺ ገረድ የእኔ ምራት ሆነ አለቤት አትገባም። ናሆም ፍላጎት ታሳይ እንጂ እሱ እንዴት እንደሚሆን አሳይሻለሁ። ቆይ አንተ ግን ለራስህ ትንሽ እንኳን ክብር የለህም? ያችን ልጅ እኮ ናሆምን የምትበጠን ሴት አይደለችም። ቆይ ሌላ ሴት ጠፍታ ነው? እንግዲህ ያንዴ ወስኛለሁ። ይሄንን ድርጅት ማስተዳደር የሚፈልግ ከሆነ ውሳኔ ማክበር አለበት። ስለዚህ በድርጅቱ የምታስፈራ አስበህ ነበር ማለት ነው? አየኖ እኮ ምራት ነች ብሎ ያመጣትን ሴት አንቺ ብትሆኝ ከእሱ የተሻለ ሴት አታመጭም። ወደድሽም ጠላሽም የኔን ውሳኔ ትቀቢያለሽ። የመጨረሻ ውሳኔ ይሄ የሚሆን ከሆነ የኔን ውሳኔ ነው፣ በቅርቡ ታየዋለ አባቱ ሄዶ ምን ሹፌር ደግሞ መቼም እኔም በየሄድኩበት የሚያቃጥለኝ አላጣም። ስልኬን በሚታርገው ነው። ስልኬን ትጨጥጭ ሰላም ነኝ የማይበት እግዚአብሔር ይስጥልኝ። ይቅርታ ግን እኔ ለማኝ አይደለሁም። እና ምን ፈልገሽ ነው? የኑሐሚን እህት ነኝ። ምን ማለት የእንጀራ እህቴ ናት። እንደ አጋጣሚ ቢሯችሁ ሲመጣ በእሷም ምክ ያስተጨቃጨቃችሁ ነበር። እሷ እንደሆነች ሆነች የሰው ከመበጥበጥ ውጭ ስራ የላት እንዴ? የሚገርም ነው። ደግሞ ከእነሱ ጋር በምድር ይጣላችሁት በተለይ ደግሞ አባቷ የእኔንም የእናቴን የሚወስ ያበላሸው እድሉን ባገኝ እኔም መበቀል እፈልጋለሁ። ቆይ የምትይው ነገር እውነት እንደሆነ እኔ በምን ላምንሽ እችላለሁ? ካስፈለገሽ እናቴን መጠየቅ ትችላለሽ። በኑሐሚን አባት ጥፋት እኮ ከመቆ ጎጃችን ወጥተን ጎዳና ነው ያለ ነው። ለማንኛውም ዝናሽ ይባላል። እይደን ያሰብሽውን ነገር በቀላሉ ማድረግ የምትችል ይመስልሻል? ከመንገዴ ዞር በይልኝ። ዞር ባለስ ምን ታመጫለሽ? ምናልባት ስለ እኔ በደንብ ባላውቅ ሰው ኑሐሚን ይባላለሁ። በፍቅር ለመጣብኝ ፍቅር ነኝ፣ በጸብ ለመጣ ግን ለማንም የማልመለስ አራስ ነብር ነኝ። እሺ እንዲህ በቀላሉ የምንላቀቅ ላቀጥ መስሉሻል? ሁላችሁም ምን አቅማችሁን ለማሳየት ትጠነክራላችሁ ተጠነክራላችሁ? እስካሁን ደግሞ አንቺ ምን አደረግኩሽ? ከኤርሚያስ ጋር ፍቅር የጀመርኩት አንቺ ቅምጥ መሆኑን ከማወቄ በፊት ነው። ከናውን ፍቅር እንዳለዘሽ በጣም ግልጽ ነው። እንግዲያውስ ልንገርሽ፣ አሁን ለአንቺ ከእሱ እልህ እንጂ ፍቅር አልያዘሽ። ስለማፈቅረው ፈቀረው መስሎኝ ልጁን በሆዴ ያዝኩት። እሱ ገና አልተረጋገጠም። ምናልባትም አልባትም ያረገሽው ልጅ የኤርሚያስ ሊሆን ይችላል። የማንስ ልጅ ቢሆን አንቺ ምን አገባሽ? ቆይ ለምንድን ነው ከመሀላችን የማትወጪው? በዚህ ሰዓት ሰው መሀል የገባሽ አንቺ መስለሽ? ይልቅ አንቺ ላይም ያ በሽተኛ አባትሽ ላይ መከራ ባታመጪበት መልካም ነው። ከዚህ በኋላ ስለአባት የመጥፎ ነገር ብትናገሪ መፈጠርሽን እንድትረሺ ነው የማደርግሽ። አሁን አሁን ነው ምን አፍቅር ያለው? እስኪ ምን እንደምታመጪ ይሻል። ለነገሩ እየዞሩ የሰው ባል መቀማት ልማድሽ ነው። ይቅርብሽ። እማታሸንፍ ጦርነት ውስጥ ገብተሽ ባትረክም ይጥሩ ነው። ማን ሊያሸንፍ እንደሆነ ልናይ አይደል እንዴ? ታዲያ ፉከራው ምንድነው? ባትፎክሪ ይሻልሻል። ግባ ግባ። ልጅ ዳድ፣ ምናልባት ስራ ላይ ኮን እንዳረብሽ ብዬሽ ነው። ችግር የለውም፣ ስራው ካንተ አይበልጥም። እስኪ አረፍ በል ዳድ። ሰላ ይሰጠኝ። ያልከውን ፎቶ ማየት እፈልጋለሁ። ፎቶ ምን ይሰራልሃል? ዝም ብዬ ማየት ብቻ ስለፈለኩ። እሺ፣ ፎቶን አሳያለሁ ግን ምንም አይጠቅም። እርሰው መጀመሪያ እናት ሆነች እኔ እንዳየናት ምንም አልወደድናት። የሆነች አስመሳይ ነገር ነች። ለነገሩ ልክ ያንን ፎቶ ባላይ ይሆን የሚሻል ግን እውነት ያረገዘችው ያንተ ልጅ ነው? እሱም በምን ማወቅ ይችላለሁ? አባ ልጅቷ እኮ የለየላት ከሀዲና አጭበረባሪ ናት። ይህንን ነገር ብንረሳው ነው የሚሻለው። ለመሆኑ ግን ከነዋሚን ጋር እንዴት ናችሁ? እንዴት ልንሆን እንችላለን? ቆይ አባ አሁንም ከዛ ሽሽ ጋር አብሬ እንደሆን እያደረከኝ አይደለም ማለት? እኔ እኮ ቀርበ እንድታያት ብቻ ነው ፍላጎት ዳድ። ቀርቤ እኮ ለያት ሞከርኩ፣ ግን በቃ፣ በመጠኑም ቢሆን እሷም ሆኑ አባቷ ውሸታሞች ናቸው። ምን ነይ ነይ፣ ግቢ ግቢ አንቺ እዚህ ምን ትሰሪያለሽ? ካለ ትተዋወቃለች እንዴ? መሰለኝ። ለነገሩ ትንሽ ሳለም ብለ አይደል ያለ ነው? ለማንኛውም ከዚህ በኋላ ስራ መስራት ሰራተኛ ያሷቶ ነው። የሰራተኞቹ ክፍል እቃ ስለያዘ ከአንቺ እና ከአባትሽ ሻፕቶን ቀርልሻ? አዎ ይለኛል። ጥያቄ ወይንም መናደል ነው። ይሄ ያለቃሽ ትዕዛዝ ነው እሺ? ነይ ክፍልሽ ላሳይሽ። እንዴ እነሱን አየ። አባዬ ዛሬ አላየሁትም። ሆስፒታል ቀጠሮ አለው እንዴ? ሆን ብለሽ ነው አይደል? እዚህ ቤት የመጣሽው። አቤት አቤት! አንቺና ያ የተረገማባት ሻብታችሁ ጎዳና ጥላችሁ እናቴ፣ ሰርቼ ማስተዳደር አልነበረብኝ። እውነቴን ነው የምልሽ፣ እናንተ ነገር በጣም ነው። እሺ፣ ስትቻለኝ። በነገራችን ላይ እዚህ ቤት ሳይሽ እመቤት የሚሽ መስሎኝ ነበር። ለካ ሁኑን ገርለሽ ምናሽ። ይሄ ናፍቆሽ ነው አይደል? እዚህ ድረስ የመጣሽ። ልንገርሽ፣ ልመጁ ሺ፣ ከዚህ በኋላ አንቺም ሆንሽ እናትሽ እኔን ማስፈራረት መብት የላችሁ አንቺ እኔን መታሽ? ለእትዬ ነው የምናገረው። ወዴት ነው የምትሄጁ? እዚህ ቤት የመጣሽበት ዓላማ ምንም ነው፣ ምን አይሳካብሽም። በአሁኑ ተጎጂው አንቺ ነሽ። እሺ እያስፈራራሽኝ ነው አይደለም? እያስጠነቀኩሽ ነው። አሁንማ ቀርብ ይሆነሻል። እንደፈለኩ ነው የምጫወተው። ለስካሁኗን፣ ከዚህ በፊት ለነበረው ጥፊ ደግሞ አስከፍልሻለሁ። አልረሳሁልሽም። ሰላም ኤርሚያስ፣ እንደ ምግብ፣ ደርሷልን? ገረብዬ ነው። አንቺ ደግሞ እዚህ ምን እንሰሪያለሽ? ይሄን ጥያቄ እኔ በጠየቀኝ ደብረ እዚህ ሳይ በጣም ነው የደነገጥኩት። መቼ ነገር አጋጣሚ አይደለማ። ይኸውልሽ ነግሬሻለሁ፣ ኑሐሚን ለመጉዳት አንድ ነገር አስቢና ይዞር በድበናት ነገርኩ እኮ ይሄ ነገር አጋጣሚ ነው። በቃ ወይዘሮ ዝናሽ ሰራተኛ ፈለጉ፣ ከዛ ደግሞ እዚያ አመጣኝ። ይሄ ማይረባ ተረትሽን እማምንሽ ይመስልሽ? ምን አገባሽ አትበለኝና። አሁንም ከኑሐሚን ጋር አንድ ላይ ናችሁ። ስለዚህ ስራሽን እዚህ ጀመርሽ ማለት ነው። አሁን ተናገሪ፣ ማን ወደ እዚህ ያመጣሽ? እትዬ ናቸው። ሹፌሩ ምግብ ስላልበላ ጠሪያሉ። ኤርሚያስ ላይ ቀለልሽ ማለት ነው። ማንን ዶንክ ይዘነጋሽ ይመስለኛል። ሲመስለኝ ለኔ እናንተ መግባባት አልቻለም። ስለዛ ሌላውን ሰራተኛ አጠራለሁ። አምራ ሲመስለኝ እዚህ ነገር ውስጥ እጅሽ ያለበት አይመስለኝ። ሰራተኛ ግኝሽ ል እኔ ያው ደላላ እኮ ላክል እንዴት አይነት ጥሩ ልጅ መሰለች እውነት እና ላምጣልዎት? ይበቃኛል። ልጄ ማን ኤደን ተሰማ፣ በነገራችን ላይ የኑሐሚን እህት ነኝ። ምን አዎ። እርስዎ እንዴት እንዳላወቁኝ አላውቅም እንጂ እኔ ትንሽ ልጁ የቤት ሲመጣ አስታውሶታል። እና አንቺ ኤደን እ ቢያንቺ ትንሿ ልጄ ኤደን ነገርም ደላላው በር ድረስ ይዟ ሲመጣ ከዛ በኋላ እኮ ነው የኑሐሚን እህት መሆኗን ያወቅሁት ግን ምን ዋጋ አለው። ኑሐሚንን በጥላቻ ነው የተቀበለቻት። አይ ችግር የለውም። ያው እኔ ከወደድኳት ይበቃል። ሲጀመር እሷ እንደዚሁ ናት። በጣም ይገርማል። ተሰማ ስለዚህ ነገር ያውቃል። ለነገሩ ዛሬ ቀኑን ሙሉ ሆስፒታል ቼክአፕ አለው። እንደው ጋሼ አባዬ ግን ደህና ነው። በጣም ነው የሚናፍቀኝ ምንም እንኳን እኔና እናቴም ቢበድለንም እኛ ግን ሁሌም ስለሱ እናስባለን እባክሽ አታልክሽ ልጄ ነገሮችን ቀስ ብለን እናስተካክላለን ባለፈውን ደግሞ እኮ አባትሽ ልጆቼና ባለቤቴ የት ይሆኑ ብሎ በጣም ሲጨነቅ ነበር ስላዘነልን የፈለገን ተይ ልጄ እንደዚህ አትበይ እሱ ያለበት ሁኔታ ታውቂ የለ እናትሽ አሁን ለመሆኑ የት ነው ያለችው ጎዳና ወጥቃለች። ስራ እየሰራሁ ብደግፋት ብዬ ደላላ ቤት ብሄድም ያው አጋጣሚ ግን አባቴ የልብ ወዳጅ ቤቱን ማስቀጠር ለማንኛውም፣ አባትሽን ጣና ሁሉ ነገር እናስተካክላለን። በይ በቃ ወደ ስራሽ። ይሄ ደግሞ ምን አይነት አጋጣሚ ደግሞ! እንዴት ትልቅ ሆነች! አደራ የሆነ የሚጠቅም ነገር ካልሆነ ጊዜ አታዋክንብኝ። እንደዚህ ኮስቴ ትልቅ ስራ ያለሽ እኮ ነው ትወስ እሺ። ታሌላ ንፈለግከኝ ሰራተኛዋን ከሆነ እስካሁን ለሰራተኛ የምትወልጅ ልጅ አላገኘ። እርግጠኛ ነሽ እንዳላገኘሽ? አዎ። አነጋገር ግን ምንም ደስ አይለም? ቆይ ግን ለመሆኑ ኤደንን በየትኛው መንገድ ነው ያወቅሻት? ስለ የትኛው ኤደን ነው የምታወራው? አምራን አትዋሽ። በትክክል ስለምን እንደመውራት አቅያለሽ። ቆይ ካልነገርከኝ እኔ በምን ላውቅ እችላለሁ? ማን ናት? ቆይ ሄደ። ይኸውልሽ ኑሐሚን ላይ ምንም ነገር እንዲደርስባት እንደማልፈልግ ነግሬሻለሁ። እና ታዲያ ምን አደረግሽ እያልከኝ ነው? ጠላቷን እዛ ቤት ሰራተኛ አድርገሽ ከማምጣት ውጪ ምን ልታረጊ ነበር? የምሬን ነው፣ እኔ ስለዚህ ነገር ምንም የማውቀው ነገር የለም። ይኸውልሽ አሁን ሌላ ችግር ውስጥ ሳንገባ ቀስ ብለሽ እንዳስገባሻት፣ ቀስ ብለሽ አስወጫት። እሺ፣ እመነኝ እያልኩ ነው እኔ አሁን ስለምታወራው ነገር ምንም የማውቀው ነገር የለም። አምራን፣ ቆይ ግን የኑሐሚን ጠላት ሰራተኛ ሆና እዛ ቤት መጣች እያልኩኝ ነው። እኔ ኑሐሚንን ለመጠበቅ ምንም ነገር አደርጋለሁ። እሺ፣ ችግሩ ግን እሷ ከነመፈጠር እረስተሃለች ስለ ስለዚህ ያገባኝ ደግሞ ከዚህ ነገር ይሻላል። እሷ ምንም ነገር ብታረግ ሁልጊዜም ቢሆን ልክ ናት። የኔንም ጸጉር መጨምደው ያልክ ነው አይደል? ምን የእሷ ወዳጅ የሆነ በሙሉ ለኔ ጠላቴ ነው። ስለምን እያወራሽ ነው አምራ? ስለዚህ ምን ጠላትሽ ነው? ከሷ ጋር ያለህ ነገር የማትተው ከሆነ አዎ

ማን? እሺ ቆይ ቆይ ቆይ ቆይ አክሻለሁ። ኧረ ከዚህ በፊት አንድ ያየኸውን ፊት አትረሳ ማለት ነው። ለማንኛውም እየደበረ እየደበረስ ስለመሰለኝ ቡና አፍልቼ እልሃለሁ እና እናጠጣ። ምን ትሰራለሽ እዚህ? ማለቴ ምን እያደረግሽ ነው? አልገባኝም። እዚህ ቤት የገቡትን ሰራተኛ በሙሉ ተመሳሳይ ጥያቄ እጠይቃቸዋለሁ ማለት ነው። ሰራተኛ አንቺ ነሽ ሰራተኛ? አው ምን ነው? ከኑሐሚን አነስኩብን? የኑሐሚንን ስም ማንሳት ለምን አስፈልገ? አይ እንዲህ ዝም ብዬ ለቀልድ ብዬ ነው ደሞ እኮ ኑሐሚን እህቴ መሆኗን አትርሳ እንጂ አሀ ለካ እህትሽ እንደሆነች ነብረሽኛል ጥሩ ለማንኛውም ስለ ቡና አመሰግናለሁ እኛም ቡና መጣታል ጥሩ ግን፣ የምትፈልገው ነገር ካለ ኢደን ብለህ መጣራት ትችላለህ። ይቅርታ እኔ ብዙ ጊዜ ኑሐሚን ብሎ መጣራት ነው። ጋሽ ከንፋሱ ፋሱ ቤት እንሻሎትም ነበር። አይ ንፋሱን ፈልግ ሆነው እኔ ምልሽ፣ ለምንድን ነው የትሽ መምጣት? ንግርሽ ለምን እንደመጣሽ ታላቅ ቀድሞ መናገሩ አስፈላጊ መስሎ ስላልታየኝ ነው። ለስራ ነው። ለምን ትመጣለች? መቼም ከነሱ ጋር ያሳለፍነውን ታሪክ አባዬ ነግሮታል አይደል? ነግሮኛል። ተሰማም ነግሮኛል። ግን ደግሞም ተሰማ በድሏቸዋል። አንድ ጥፋት ብቻ ነበር እሱ ያጠፋው። እነሱ ግን ደጋግሞ ሊያጠፉ ሲያሰሩ ነበር። ለማንኛውም ቂም ጥሩ አይደለም። ይቅር ተባበላችሁ፣ የቀደመውን ፍቅራችሁን የምትመልሱ ይሻላችኋል። እሱ እንኳን መቼም የሚሆን አይመስለኝ። ለምን ልጄ ይህን ያህል ቂመኛ ነሽ ማለት ነው? በነገራችን ላይ እርሶን በአጋጣሚ ነው የመጣችሁ ብላ ያስባሉ። በእርግጥ እኔ የተነገረኝ ነው ማም ነው እንግዲህ። ውስጥ የተነገረው ነገር ውሸት ነው። ምን? እኔና አባዬን ለመጉዳት ወይዘሮ ዝናሽ ሆን ብላ ነው ያመጣቻት። ምን እያልሽ ነው አሚን? እንዴት እንደተገናኙ ባላውቅም ኤደንን ወይዘሮ ዝናሽ ያመጣቻት እኔና አባዬን ለማጥፋት ነው። ይሄ በፍጹም ሊሆን አይችልም። ምናልባት እድሜ ከሰጠን እውነቱ ይገለጥሎት ይሆናል። ማለት እነሱ ሴራ በልጦ ካልተገኘ ማለት ነው። አሁን ማየ የቤት ውስጥ ገብቻለሁ አልኩሽ እኮ። ለማንኛውም አሁን ሱቅ ተልኬ ነው የደወልኩልሽ። አው ሴትዮዋ ናት የገዛችልኝ። ደግሞ እኮ ያቺኑ ኑሐሚንን አገኘኋት የምንም በቤት ጭራሽ ገረድ ሆናልሻለች። ደሞ ያ ተለመደ ጥፊዋንም አሳርፋብኛለች። በአሁኑ ግን አለቃት እማዬ፣ በደንብ በመበቀላት እማዬ፣ በቃ ስልኩ ለባለቤቱ መልሽለት። ደውልሻለች። ሰውን ሳያስፈቅዱ ፊት ድንቅር ማለት ምን ማለት ነው? ደግሞ አንቺ ማን ነኝ ነው የምትዩ? እባክሽ አምራን እባላለሁ?